እንደዚህ አይነት ጊዜ አጋጥሟችሁ ያውቃል? አንዳንድ ጊዜ የሆነ ነገር በጣም ስሜታዊ የሆናችሁ ተወስኑ እና በዛ ሰዓት ሎጂካል ወይ ደግሞ ራሽናል የሆናችሁ ወይ አመዛዝናችሁ የወሰናችሁ ይመስላችኋል፣ ግን ካለፋችሁ በኋላ ስሜታዊ እንደሆናችሁ አስባችሁ እንዲህ ባላረኩ ብላችሁ ተሳስታችሁ የምታውቋቸው ውሳኔዎች አሉ። ጸሐፊ ምን ይላል? እንደዚህ አይነት ከባድ የሆኑ ስሜታዊ ውሳኔዎች እንድትወስኑ የሚያደርጋችሁ አሚግዳላ የምትባል ክፍል እንዳለች ይናገር። አሚግዳላ ማለት ብታዋት ብይ ነው የምታክለው። አንድ ነገር ስታዩ ያ ሀሳብ አንዳንድ ጊዜ ምን ይሆናል? ቀጥታ ወደ ኒዮኮርቴክስ ሄደው ያ ነገር ተብላልተው ከዛ ስሜት ጋር ሄዶ ወደ ተግባርም ይሁን ወደ ንግግርም ከመቀየሩ ሰዎች ድንገት ዝንገት ሀሳብ ዘላ ድንገት ወደዚህኛው ክፍል ትገባል፣ ኢሞሽናል ሪያክት እንድታረጉ ያደርጋቸው። እንትና ማስማርት ምን እንላለን ወይ እንትና ብልህ ነው ስንል ብዙ ጊዜ የምናመዛዘናቸው ወይ ደግሞ የምናያቸው ነገሮች የተወሰኑ ነገሮች ናቸው። ለምሳሌ አንድ ሰው የማመዛዘን አቅሙ ምን ያህል፣ አንድ ሰው የማስተዋል አቅሙ ምን አይል ወይ ደግሞ አንድ ሰው የማስታወስ አቅሙ ምን አይል፣ ብዙ ነገሮች ሊኖሩ ይችላሉ። ግን ብዙ ጊዜ ሚዛ የሚደፉት እነዚህ ናቸው። እነዚህ ነገሮች በሌላ ቋንቋ ኢንቴሊጀንስ ኮሽንት እንዳለ ወይ ደግሞ አይኪው እንላቸዋለን። ግን ይህ ጸሐፊ ምን ይላል አስተውላችሁ ከሆነ በእንደዚህ አይነት ነገሮች አሁን ባልኳችሁና ከነዚህ ጋር በሚገናኙ ነገሮች ላይ ጎበዝ የሆኑ ሰዎች የግል ህይወታቸውን ሄዳችሁ፣ የስራ ህይወታቸውን ሄዳችሁ፣ የማህበራዊ ህይወታቸውን ሄዳችሁ ምን ማለት ነው ወይ ፐርሰናል ላይፍ፣ ፕሮፌሽናል ላይፍ እና ሶሻል ላይፋቸውን ሄዳችሁ እውነት ነው፣ እነዚህ ሰዎች ጥሩ የማመዛዘን አቅም አላቸው፣ ግን ደግሞ ያመዛዘኑትን አይምሯቸው ውስጥ ያሰቡትን ሀሳብ አስረዱ ብትሏቸው ኮሚኒኬሽን ስኪል የላቸው እንዴት መናገር ነው የሚችሉ ያስተውላሉ። የሰውን ስሜት የመረዳት አቅም እንደሌላቸው ታያላችሁ።